እንኳን ደህና መጣችሁ ውድ የኦሮሞ ፈርስት ፖስት ዜና ተከታታዮች፣ በያላችሁበት ሰላምታችን ይድረሳችሁ። ለዛሬ አዳዲስና ወቅታዊ መረጃዎችን አዘጋጅተናል። ዝርዝር ዘገባዎቻችንን እናደርሳችኋለን። ከኦሮሞ ፈርስት ፖስት ዜና ጋር አብራችሁን ቆዩ። በቅድሚያ ዋና ዋና ዜናዎች ሌትናል ጄኔራል ብርሃኑ በቀለ በጎርጎራ በተከሰተው የሄሊኮፕተር አደጋ በከባድ ጉዳት ከደረሰባቸው አመራሮች መካከል አንዱ መሆናቸው ተገለጸ። ከአደጋው ጋር በተያያዘ የአንድ የመንግስት ሚዲያ ባልደረባ ሕይወት ማለፉ ተረጋግቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወሬ በትግራይ ተፈጽሟል ያሉትን የዘር ማጥፋት ወንጀል ማስረጃ እንዲሰበሰብ አዘዙ። ከዚሁ በትግራይ ክልል ከተፈናቀሉ ወገኖች ጋር በተያያዘ ለአሜሪካና መሰል አገራት ደብዳቤ ተጻፈ። የፕሪቶሪያ ስምምነት እንዲከበር ጥያቄ ቀርቧል። የኤርትራው ፕሬዚዳንት ኢሳያስ አፈወረቂ ከሱዳን የከሰላ ፖለቲከኞች ጋር መነጋገራቸው አነጋጋሪ ሆነዋል። በሱዳን የውስጥ ጉዳይ ጣልቃ ይገባሉ የሚል ክስ ቀርቦባቸዋል። ኬንያ ለሱዳን ፈጣን ምላሽ ኃይል አርኤስኤፍ የጦር መሳሪያ ማቅረቧን የሚያረጋግጡ መረጃዎች በኬንያ ጋዜጠኞች ይፋ ሆኑ። በእስራኤልና ኢራን መካከል ያለው ግጭት ተባብሶ መቀጠሉን ተከትሎ የአሜሪካ የሰጠችው አስተያየት አነጋጋሪ ሆኗል። ወደ ዝርዝር ዜናዎቻችን እንለፍ። በመጀመሪያው ዜናችን በጎርጎራ ከተከሰተው የሄሊኮፕተር አደጋ ጋር በተያያዘ ዝርዝር መረጃዎችን እንመለከታለን። ሌተናንት ጀነራል ብርሃኑ በከለ ከፖለቲካ አመራሮች ጋር በሄሊኮፕተር ውስጥ ከነበሩትና ጉዳት ከደረሰባቸው ወታደራዊ አመራሮች መካከል አንዱ መሆናቸው ታውቋል። በተመሳሳይ የአንድ የመንግስት ሚዲያ ባልደረባ ሕይወት ማለፉም ተረጋግጧል። በአማራ ክልል ጎርጎራ ከተማ በተፈጠረው የሄሊኮፕተር መከስከስ ጉዳይ ላይ አዳዲስ መረጃዎች እየወጡ ነው። ኦሮሞ ፈርስት ፖስት ዜና በቀደመ ዘገባው ከጠቀሳቸው ሰዎች በተጨማሪ የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀልና ባልደረቦቻቸው ከባድ ጉዳት ደርሶባቸው ሆስፒታል መግባታቸውን የመረጃ ምንጮቻችን አረጋግጠዋል። ሰኔ 8 ቀን 2016 ዓመተ ምዕረት የመንግስት የብልጽግና ባለስልጣናትና ወታደራዊ አዛዦችን በጎንደር ከተማ ወደ ጎርጎራ ከተማ ሲያጓጉዝ በነበረው ወታደራዊ ሄሊኮፕተር ላይ ችግር ሲፈጠር የፋኖ ኃይሎች መተው ጥለውታል በሚል ሲያሳውጉ፣ መንግስት በበኩሉ የቴክኒክ ችግር ነው በማለት አስተባብለዋል። በዚህ አደጋ በርካቶች ጉዳት እንደደረሰባቸው የኦሮሞ ፈረስት ፖስት ዜና የመረጃ ምንጮቻችን አረጋግጠዋል። በዕለቱ ከምሽቱ 12 ሰዓት ከ45 ገደማ ከጎንደር የተነሳችው ሄሊኮፕተር ጎዶራ ከተማ ለማረፍ ስትሞክር ነው ችግር እንደተፈጠረ የመረጃ ምንጮቻችን የገለጹት። በዚህም ወታደራዊ አዛዦች፣ ሲቪል ባለስልጣናትና የሚዲያ ባልደረቦች ጉዳት አስተናግደዋል። በሄሊኮፕተሩ ላይ ከነበሩ ባለስልጣናት መካከል የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር፣ የማዕድንና ኤነርጂ ሚኒስትር ዶክተር ሀብታሙ ተፋ እና በስም ያልተለዩ የሚዲያ ባልደረቦች ጉዳት እንደደረሰባቸውና ሕክምና እንደገቡ ምዘግበና ይታወሳል። ዶክተር ሀብታሙ ተፋና የሚዲያ ባልደረባዋ ቀላል ሕክምና ተደርጎላቸው እንደተለቀቁ ሲገልጽ አፈግባኤ ያገኘው ተሻገር ግን ተጨማሪ ሕክምና ለማድረግ ወደ አዲስ አበባ መወሰዳቸው ተመልክቷል። በቀጠናው በርካቶች የሞቱበትና የቀጠለውን ግጭት በአዛዥነት የመሩት ሌተናል ጀነራል ብርሃኑ በቀለ ባለፉት ሁለት ዓመታት ሕግ አስከብራለሁ በሚል ሽፋን የቀጠለውን ውጊያ በውጤት ሲታይ ከጎንደር ወደ ጎርጎራ በየብስ መጓዝ የሚችሉበትን ሁኔታ እንኳን መፍጠር ባለመቻላቸው ይህ አደጋ የመንግሥትን ደካማ ቁጥጥር የሚያሳይ ነው የሚል ወገኖች አሉ። በሄሊኮፕተሩ መከስከሱ ከሌትናል ጀነራል ብርሃኑ በቃል በተጨማሪም ሌሎች ወታደራዊ አዛዦችና አጃቦች ጉዳት እንደደረሰባቸው የኦሮሞ ፈርስት ፖስት ዜና ምንጮች ገልጠዋል። መንግስት በጎርጎራ በተፈጠረው የሄሊኮፕተር የቴክኒክ ችግር ምንም ጉዳት አልደረሰም ቢሉም ጉዳት የደረሰባቸው ባለሥልጣናት ሕክምና የገቡ በመሆናቸው በተጨማሪ አንድ ሚዲያ ባለሙያ ህይወቱ እንዳለፈም ታውቋል። ህይወቱ ያለፈው አቶ ቢዝዋይሁ ብርሃኑ የተባለ የኢትዮጵያ ዜና አገልግሎት ኢኤንኤ ባልደረባ ሲሆን መንግስታዊ ተቋሙ በሥራ ላይ ያለ የደረሰበት አደጋ ሕክምና ሲከታተል ቆይቶ በድንገት አለፈ ሲሊፋ ቢያደርግም የመረጃ ምንጮች ግን አቶ ቢዝዋይሁ ብርሃኑ ጎርጎራ ላይ በደረሰባቸው ጉዳት ሞተዋል የሚሉ ናቸው። መንግስት ከሄሊኮፕተሩ መከስከስ ወዲህ ባህር ዳር ከተማ ላይ ሌሎች ባለስልጣናት ሲነቃደዙ ቢያሳይም ጉዳት የደረሰባቸው ባለስልጣናትና ወታደራዊ አዛዦችን ግን ፊት ለፊት ማቅረብ አለመቻሉ ታውቋል። ወደ ቀጣዩ ዜናችን ስንሻገር የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌትናል ጄኔራል ታደሰ ወሬ በትግራይ ተፈጽሟል ያሉትን የዘር ማጥፋት ማስረጃ እንዲሰበሰብ አዘዙ። ፕሬዚዳንቱ ከዓለም አቀፍ ተቋማት ጋር በመሆን የዘር ማጥፋት ማስረጃዎች እንዲሰበሰቡ ትላንት ትእዛዥ መስጠታቸው ተሰምተዋል። ጀነራል ታደሰ ወሬ በትግራይ በዶርነት ወቅት ተፈጽሟል ያሉትን የዘር ማጥፋት ወንጀል ዙሪያ ማስረጃዎችን ማሰባሰቡ ወንጀል በድጋሜ እንዳይፈጸም ለመከላከልና ተጠያቂነት ለማስፈን ይረዳል ብለው ተደምጠዋል። በክልሉ የተፈጸሙት ወንጀሎች ዕውቅና እንዲሰጧቸውና ወደ ፍትህ እንደመምራት ጀነራሉ አሳስበዋል። የፌዴራል መንግስት የተፈጸሙት ወንጀሎችን በሽግግር ፍትህ እንመረምራለን ቢልም በብልጽግና መንግስት የሽግግር ፍትህ ሐሳብ ከጊዜያዊ ፖለቲካዊ ጥቅም አልፎ የሚታይ ውጤት ማምጣት አልቻለም። አሁንም በሀገሪቱ የተለያዩ አካባቢዎች የጦር ወንጀልና የዘር ማጥፋት ወንጀል እየተፈጸመ ነው የሚሉ ሰፊ ክሶች በአብይ አህመድ መንግስት ላይ ይደመጣሉ። በሌላ በኩል በትግራይ ክልል ተፈናቃዮች ለአሜሪካና ለሌሎች አገራት የፕሪቶሪያ ስምምነት እንዲፈጸም ግልጽ ደብዳቤ ጽፈዋል። ደብዳቤው የተጻፈው ጽላል ሲቪክ ሶሳይቲ የተባለ የትግራይ ተፈናቃዮች የሲቪል ማህበረሰብ ድርጅት ሲሆን የፕሪቶሪያው ግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ እንዲሆን አሜሪካና የተባበሩት አረብ ኤሚሬትስ ግፊት እንዲያደርጉ ይጠይቃል። ማኅበሩ በርካታ ተፈናቃዮች ወደ ቀያቸው ለመመለስ መወሰናቸውን ጠቅሶ ይሁን እንጂ አካባቢዎች በታጣቂዎች መያዙ ትካት ይጠብቃቸዋል ሲል ስጋቴውን ገልጿል። ማህበሩ በዚህ ደብዳቤ ላይ የፌዴራል መንግስቱና የአማራ ክልል ኃይሎች የምዕራብ ትግራይ አካባቢዎችን በኃይል ተቆጣጥረው ይገኛሉ ሲል ከሷል። በክልሉ በትንሹ 1 ሚሊዮን የጦር ተፈናቃዮች እንደሚገኙ ዓለም አቀፍ ተቋማት ከሚያወጧቸው ሪፖርቶች ያሳያሉ። በመቀሌ ሊደረግ የታገደው ሰልፍም አሜሪካና የተባበሩት አረብ ኤሚሬትስ እንዲቀላቀሉ ጥሪ ቀርቧል። ጽላል ሲቪክ ሶሳይቲ ማህበር በመቀሌ ከሰኔ 11 እስከ 13 ያሉት በቀናት ሰልፍ ለማድረግ እንደማከሉን የበይና አስታውቋል። በተመሳሳይ በጂኔቫ በሚገኘው የተባበሩትን መንግስታት ዋና መቀመጫ ላይ ሰኔ 11 ቀን ሌላ ሰልፍ እንደሚከናወን ተገልጿል። ይህን ሰልፍ በተመለከተ ለአሜሪካ፣ ለእንግሊዝ፣ ለተባበሩት አረብ ኤሚሬትስ እና ለሌሎች አገራት አምባሳደሮች በተጻፈ ደብዳቤ ይህን ሀገራት ሰልፉን እንዲቀላቀሉና ፕሮግራማቸውን ጀምሮ እንዲያስተካክሉ ተጠይቋል። ለኤምባሲዎቹ በተጻፈው ረዘም ያለ ደብዳቤ ላይ ይህን ሀገራት እስከ ሰኔ 11 ድረስ በተፈናቃዮች ጉዳይ ላይ መግለጫ እንዲያወጡ ይጠይቃል። እንዲሁም እስከ ሰኔ 18 ድረስ ደግሞ አገራቱ የኢትዮጵያ ፌዴራል መንግሥት የፕሪቶሪያውን ስምምነት ተግባራዊ ማድረግ አለመቻሉን የሚገልጽ መግለጫ እንዲያወጡ አሳስበዋል። በተለይ የተባበሩት አረብ ኤሚሬትስ በቀጠናው ላይ ስትራቴጂክ ሚና ያላት በመሆኗ ዝም ማለት እንደማይጠበቅባት በደብዳቤው ላይ ተጠቅሷል። በቀጣዩ ዜናችን ስነብላ የኤርትራው ፕሬዝዳንት ኢሳያስ አፈ ወረቄ ከሱዳን የከሰላ ፖለቲከኞች ጋር መነጋገራቸው አነጋጋሪ ሆኗል። ፕሬዚዳንት በሱዳን የውስጥ ጉዳይ ጣልቃ ይገባሉ የሚል ክስ ቀርቦባቸዋል። አልቡርሃንን ኃይል እየደገፉ ይገኛሉ ተብሏል። ለኤርትራ መንግስት ቅርበት ያላቸው ሚዲያዎች እንደዘገቡት በአስመራ ከፕሬዝዳንት ኢሳያስ ጋር ውይይት ያደረጉት ከኑባ ተራራና ከሲቪልና ፖለቲካ ማህበረሰብ የተወጣጡ ወካሎች ናቸው። ኢሳያስ አፈወርቂ በሱዳን የፖለቲካ እንቅስቃሴ እያደረጉን ያሉት ይህን ወካሎች ከኢሳያስ አፈወርቂ ጋር በሱዳን ያለው የውክልና ጦርነትና በዓለም አቀፍ ታዋቂዎች በሚመሩት በሱዳን የሚነቃቀሱ አጣጣቂዎች ጉዳይ መክረው። ይህ በእንዲህ እንዳለ መሐመድ ኑር ዑመር የተባለ የፖለቲካ ተንታኝ ፕሬዚዳንት ኢሳያስ በሱዳን ውስጥ ጉዳይ መግባታቸውን አማለካክ ነው ብለዋል። እነዚህ በአስመራ የተገናኙ ፖለቲከኞች በሙሉ ከአልቡርሃን ከሚመራው የሱዳን ጦር ኃይል ጋር መሆናቸውን ጠቁሞ ኢሳያስ አፈወርቂ በደቡብ ኮርዶፋን የሚገኙ ኃይሎችን በማስተባበር ላይ ይገኛሉ ሲል አስረድተዋል። ደቡብ ኮርዶፋን የጀነራል መሐመድ ሐምዳን ዳጋሎ ፈጣን ምላሽ ኃይል አርኤስኤፍ ጠንካራ ድጋፍ እንዳለው ጠቅሰው ይህንን የመሸርሸር ጥረት እያደረጉ ያኑትን ኢሳይያስ አፈወርቂ ኃይል እያደራጁ ነው ብለዋል። በተያዘ የፈጣን ምላሽ ኃይል መሪ መሐመድ ሐምዳን ዳጋሎ በቅርቡ በሰጡት መግለጫ የኤርትራ መንግሥት በተለያዩ መንገዶች ለአልቡርሃን ቶራ ኃይል ድጋፍ እያደረገ መሆኑን መግለጫቸው ይታወሳል። የኤርትራና ፕሬዚዳንቱ ኢሳይያስ አፈወርቂ በሱዳንና በጎረቤት ሀገራት ጉዳይ ላይ ጣልቃ መግባታቸው የረዥም ጊዜ ታሪካቸው ሲሆን በአሁኑ ሰዓት በሱዳን ባለው ጦርነት ሙሉ ለ ሙሉ በሚባል ደረጃ የአንድን ወገን ወታደራዊና ፖለቲከኞችን እንዲሁም የአገር ሽማግሌዎችን በመጥራት ለአልቡርሃን ድጋፍ እንዲያደርጉ እያቀናጁ ይገኛሉ ተብሏል። በአስመራ የሱዳን ኤምባሲ ውስጥም ወታደራዊ አመራሮችን ጨምሮ የተለያዩ ሰዎችን በማስቀመጥ እንዲሁም የሱዳን ዋና የጦር መሳሪያዎችን ጭምር ወደ አስመራ ማምጣት በውጊያው በግልጽ መሳተፋቸውን ፈጣን ምላሽ ኃይሉ ይከሳል። በሌላ በኩል ኬንያ ለፈጣን ምላሽ ኃይሉ ድጋፍ ማድረጓ በምርብራ ተረጋግጠዋል። የኬንያ መንግሥት ለሱዳን ፈጣን ምላሽ ኃይል የጦር መሳሪያዎችን መላኩን የአገሪቱ የዜና ወጣሮች ናቸው የዘገቡት ዴይሊ ኔሽን ጋዜጣና ኤንቲቪ ቴሌቪዥን በተንቀሳቃሽ ምስሎች ላይ ባደረጉት ምርመራ ከካርቱም አቅራቢያ የፈጣን ምላሽ ኃይሉ ይዞታ በነበረ የጦር መሳሪያ መጋዘን ውስጥ የኬንያ መከላከያ ሰራዊት መለያ ምልክት የተደረገባቸው የጦር መሳሪያ ሳጥኖች መገኘታቸውን ማረጋገጣቸውን ገልጸዋል። የኬንያ መከላከያ ሚኒስቴር በበኩሉ በምርመራው በተጠቀሱት የመሳሪያ ሳጥኖች ላይ የታተሙት የመለያ ምልክቶች አላውቃቸውም ሲል ክዷል። የሱዳን ወታደራዊ መንግስት ኬንያ ለፈጣን ምላሽ ሰራዊቱ ድጋፍ ታደርጋለች ሲል ከወራት በፊት የከሰሰ ሲሆን ይህንን ተከትሎ ሱዳን በኬንያ የሻይ ግዢ ማቆሙን አይዘነጋም። ኬንያ የሽግግር መንግስት ለመመስረት በማሰብ ከሱዳን ኃይሎች ጋር በመሆን ስትሰራ ቆይታለች። በዚህም ፈጣን ምላሽ ኃይሉ ከኬንያ ጋር የነበረውን ግንኙነት ሙሉ ለሙሉ ማቋረጡ ይታወሳል። የቀጠናው ሀገራት በሱዳን ጉዳይ ላይ የራሳቸው ሚና እየተጫወቱ ሲሆን ከአረብ ኤምሬቶች እስከ አዲስ አበባ እንዲሁም ከአስመራ እስከ ኬንያ ድረስ ባለው ሂደት ውስጥ አንዱ አንዱን ሌላው ደግሞ ሌላውን ቡድን እየደገፉ አሁንም ጦርነቱን እያስከተሉ ይገኛሉ። በመጨረሻ ዜናችን የእስራኤልና የኢራን ጦርነት አሁን ላይ ከፍተኛ ደረጃ ላይ ደርሰዋል። ጦርነቱ በሰፊ ግጭት ቀጠና ላይ የሚገኙ ሀገራት ላይ በአሁኑ ሰዓት በከፍተኛ ደረጃ የጦር መሳሪያዎችን በመጠቀምና ሮኬቶችና ሚሳይሎችንም በማዝነን ጭምር ቀጥሏል። በዚህ ሂደት ውስጥ ዓለም አቀፍ መሪዎች የሚሰጡት አስተያየት ቀጥሎ ሲሆን በጉዳዩ ላይ ቀጣይ የተሳትፎ እያደረገች የተባለችው አሜሪካ የሰጠችው አስተያየትም አነጋጋሪ ሆኗል። የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛ ምስራቅ ያለውን መከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደሚያሰማራ ተናግሯል። ነገር ግን አሜሪካ እስራኤል በኢራን ላይ የፈጸመች ያለችውን የማድካት ዘመቻ ልትከላከል ትችላለች የሚሉ አስተያየቶችን አሜሪካ ባለሥልጣናት ውድቅ እያደረጉ ነው። ይህ ሆኖ ግን ኢራንና እስራኤል ከፍተኛ የተባለን ጥቃት እርስ በርሳቸው እየፈጸሙ ነው። በተለያየም እስራኤል በኢራን ላይ ከባድ ጥቃቶችን ፈጽማለች። በአንጻሩ ትናንትና ማታ በእስራኤል ላይ ኢራን የፈጸመችው ጥቃት እስራኤል የኢንተርኔት አገልግሎትን ጭምር ሙሉ ለሙሉ ዘግታ ሀገሪቱን ወደ ከፊ መቆራረጥ እንድትገባ አድርጋታል። ሀገሪቱ በአጠቃላይ አሁን ከኢራን ጋር እያደረገች ያለው ውጊያ ላይ ሰፊ ድል እየተቀዳጀ ነው ጠቅላይ ሚኒስትሯን ይናገራሉ። የእስራኤል ጠቅላይ ሚኒስትር ቢንጃሚን ኔታንያሁ ድል እየቀዳጅ ነው ማለት ሲጀምሩ ወታደራዊ እርምጃውን እንደሚቀጥል ይፋ አድርገዋል። ጠቅላይ ሚኒስትሩ በሀገሪቱ የአየር ኃይል ጦር ሰፈር ላይ ጉብኝት ባደረጉበት ጊዜ እ የኢራን ኢራን የኒውክሊየር እና የሚሳኤል ማከራጃዎችን ኢላማ በማድረግ እየሰራች ነው መሆኑን ተናግረዋል። በዚህ ጦርነት ዋና ግባች የሆናቸውን ሁለቱም ጉዳዮች ለማሳካት እየሰሩ ነውም ጠቅላይ ሚኒስትሩ ገልጸዋል። የእስራኤል ኢላማዎች የኒውክሊየር እና የሚሳኤል ማከራጃዎች ናቸው ሲሉ የኢራን ጥቃቶች ደግሞ ሰላማዊ ሰዎችን ኢላማ ያደረጉ ናቸው ሲሉ ከስሰዋል። ለተጎዳ በአካባቢ የሚኖሩ ሰዎችም ቦታዎችን ለቁጡ በማለትም አገሪቱ የሚወስደውን እርምጃ አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ በአየር ኃይሉ ሰፈር ውስጥ ለሚሰሩ ዜጎች ምስጋና አቅርበው በእግዚአብሔር ድጋፍ እርምጃ እየወሰድን ድል እስክነ ቀዳጅ ድረስ እንቀጥላለን ሲሉ ተደምጠዋል። የእስራኤል ጠቅላይ ሚኒስትር ቢንጃሚን የተሃንየው ድል እየቀዳጅኑ ማለት ሲጀምሩ ወታደራዊ እርምጃውም እንደሚቀጥል ይፋ አድርገዋል። ጠቅላይ ሚኒስትሩ በሀገሪቱ የአየር ኃይል ጦር ሰፈር ላይ ጉብኝት ባደረጉበት ጊዜ እስራኤል የኢራንን የኒውክሌር እና የሚሳይል ማከራጃዎችን ኢላማ በማድረግ እየሰራች ነው መሆኑን ተናግረዋል። በዚህ ጦርነት ዋና ግባቸው የሆኑት ሁለቱም ጉዳዮች ለማሳቃት እየሰሩ ነውም ጠቅላይ ሚኒስትሩ ገልጸዋል። የእስራኤል ኢላማዎች የኒውክሌር እና የሚሳኤል ማከራጃዎች ናቸው ሲሉ የኢራን ጥቃቶች ደግሞ ሰላማዊ ሰዎችን ኢላማ ያደረጉ ናቸው ሲሉ ከስሰዋል። ለተጎዳ አካባቢ የሚኖሩ ሰዎችን ቦታዎችን ለቁ ውጡ በማለት አገሪቱ የሚወስደውን እርምጃ አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ በአየር ኃይሉ ሰፈር ውስጥ ለሚሰሩ ዜጎች ምስጋና አቅርበው በእግዚአብሔር ድጋፍ እርምጃ እየወሰድን ድል እስክንቀዳጅ ድረስ እንቀጥላለን ሲሉ ተደምጠዋል። የእስራኤል በኢራን ላይ ጥቃት ከከፈተበት ካለፈው አርብ ጀምሮ 224 ሰዎች መሞታቸውን የኢራን ጤና ሚኒስቴር ማስታወቁን ቢቢሲ ዘግቧል። ውዲ፣ የኦሮሞ ፍረስት ፖስት ዜና ተከታታዮች የዛሬው መረጃዎች እንደዚህ ነበሩን። በሌላ ጊዜ በአዳቢስ መረጃዎች እስክንመለስ መልካም ጊዜ ሆኑላቸው።